ስትጽፉ ባካችሁን በደንብ አሳምራችሁ ጻፉ። በጣም ከባድ ነው። እሺ የኔ ያየሁት ህልም ጎረቤታችን ቆመው በራቸው ላይ ይሰድቡኛል። ለምን ይሰድቡኛል ስል አዋረድሽኝ እንድታዋርጅኝ ነው አሉኝ። ልጃቸው ደግሞ ጭቃ ውስጥ ሆና ከትበላ ነው ስትበላ ከትብላ ከትብላ ተስቅብኛለች ከዛ ነቃሁኝ። ነው አንዳንድ በንግግር የምንናገራቸው ፊደል ላይ ሲሆኑ በጣም ያስቃሉ። ከት ብላ ተስቅብኛለች፣ ከዛም ነቃሁኝ የሚለው ይቺ የሴትዮዋ ልጅ ጭቃ ውስጥ ሆና የምትስቅብሽ። ጭቃ በነገራችን ላይ በህልም መጥፎ ነው ይባላል እንጂ ጭቃ ጥሩ ነው፣ በረከት ነው። ወደ ገጠሩ ክልል ብትሄዱ ጭቃ መቀባት፣ ጭቃ በእጅ መያዝ፣ ጭቃ ማንሳት ትልቅ በረከት ነው። ገንዘብ ማግኘት እግዚአብሔር ዘር እንደሚሰጥ መሬቱን በውሃ እንደሚያረሰርሰው ነው። እኛ የከተማ አደጎች ነን፣ የምንቆናጠር ስለሆን፣ ችግር ስላለብን በየመንገዱ ስንሄድ ጭቃ እንዳይነካን የምንጠነቀቅ ቡትሳችን እስከ ጉልበታችን ስለሆነ ጭቃን እንደመጥፎ ነገር እናየዋለን። ቤታችን መተን ግን የምንበላው እንጀራ የጭቃ ውጤት መሆኑን አናውቅም። እና ጭቃ ጥሩ ትርጉም ነው ያለው ምንድን ነው? ልጅቷ ጭቃ ውስጥ ሆና ትስቅብኛለች ማለት የአንቺን እድል ወስዳለች። እንግዲህ ቀጥታ ህልሙን ነው የምናገረው። እዚያ ሄደሽ ችግር እንድትፈጥሪ አይደለም። ራስሽን ቼክ አርጊ፣ ጸሎት አርጊ። ከዚች ሴትዮ ለልጇ ስትል ወደ እኔ የተላከብኝ መንፈስ ታሰር ብለሽ እንድትጸልይ ነው የምፈልገው። ሴትዮዋ ለልጇ ስትል የአንቺን እድል ለልጁ ታሰታታለች። እቃ ውስጥ ሆና የምትስቅብሽ በረከቷ ውስጥ ህይወቷ ውስጥ ኑሯ ውስጥ ሆና እንደምትስቅብሽ ነው። የአንቺ ነገር ወደዛ ተወስዷል። ምንም እንኳን ሴትዮዋ አሁን ጥሩ ሁኔታ ላይ ባትሆንም ግን ያንቺን ድል ለመውሰድ የተላከ መንፈስ እንዳለን ነው የሚያሳየው። በሴትዮዋ ምንም እንኳን መንፈሱ ቢያደቃት ቢያንኮታኮታት አሁን ያለችበት ሁኔታ ምን እንደሆነ ባላቅም ማለት ነው። እንደ ህልሙ ግን ያንቺ የሆነ ነገር ተወስዷል። ሴትዮዋ አዋርድሽኝ የምትለው ሴትዮዋ ራሷ ሳትሆን ራሷ መንፈሱ ነው፣ ከሴትዮ የተላከው ከጎረቤት የተላከው ቡዳም ሊሆን ይችላል። ወይኔ የዚች ልጅ ነገር፣ የኔ በሆነ ለልጅ እንደዚህ በሆነላት፣ እሷ ብቻ ነው የሚያልፍላት፣ ስራ አገኘች፣ ዳር ያዘች፣ ወለደች፣ የኔ ልጅ ግን የቆመው ቀረነች ምናምን ምናምን እያሉ የሚቀኑ እናቶች ይኖራሉ። እና ያንቺ የሆነው ነገር አስቀንቷቸው መተት ባይልኩም እንኳን ቡዳ ሊመለከት ይችላል፣ ከእሳቸው አይን ወደ አንቺ። ያ መንፈስ ደግሞ ዛሬ ስትሰግጂ ምን ስትይ ሲቃጠል፣ አዋረድሽኝ የሚለው እሱ ነው እንጂ ሴትዮዋም ላይሆኑ ይችላሉ። ደግሞ ችግር እንዳትፈጥሩ፣ እሺ። በህልሜ የአጎቴ ሚስት አማረርሽኝ ብላ ስትመታኝ ግን ስትመታኝ፣ አያመኝም። ልብሴን ነው የምትመታው፣ እና ተማራ ስትሄድ አየዋት ይላል። በጣም ጥሩ ነው። ታጋሽነትሽን ነው የሚያሳየው። ልብስሽን መምታቷ ወይም ልብስሽ ላይ ማረፉ ስምሽን ለማጥፋትም ሆነ ስምሽን ለማጉደፍ እዋት እያለች በቤተሰብም በዘመድም እንግዲህ የአጎቴ ሚስትን ያልሻት በአጎቴሽ በኩል ነው የምትዛመደው እንጂ በአዳ መሆኗ እንዳትረሺ። ስለዚህ ከእሷ አንቺ ጋር የመጣ ስምሽን ለማጥፋት ለማጠልሸት የመጣ ልብስ ስም ነው ብያለሁ። ክብር ነው። ስለዚህ ሊያዋርድሽ ሊያጠፋሽ የመጣ መንፈስ ነበረ በተደጋጋሚ እንደሚላክ ነው የሚያሳየው። አሁንም ስትመታሽ በተደጋጋሚ ስትመታሽ ግን አንቺን አይሰማሽም። ያ ምንድነው? ነገሩን አንደኛ ቸል ብለሽ ትተሽዋል። ሁለተኛ ነገር ደግሞ ባትታይውም እንኳን ባገኘሽ ቁጥር ችግር ብትፈጥርም እንኳን ታጋሽ ሆነሽ ማለት እንዳለብሽ ወይም ታጋሽ ሆነሽ በማለፍሽ ተጠቃሚ እንደሆንሽ ነው የሚያሳየው። ለምን ተማራ ሄዳለች? ተማራ መሄዷ መንፈሱ ከአንቺ ላይ ከእሷ የመጣ መንፈስ የቡዳም ይሁን የምቀኝ ክፉ መንፈስ ሄዶልሻል ማለት ነው። አንድ ነገር ከላች ላይ ሲሄድ ወይም የሚመታን የነበረ ሰው ሲሄድ ካየን በጣም ጥሩ ነው፣ ጥሩ ድል ነው። እሺ በህልሜ ስገድለው የገደልኩትን የደብተራ ሄጂ አገኝ። ማንን የምትገዩ እንዳንዳንዴ ሲጽፉት ነው ይገርማል። ማንን እንደገደልሹ ሳይታወቅ ስገድለው ይባልም። እሺ አለፍ ለበል መሳኛ ወደ መጨረሻ አካባቢ ላይ በጣም ብዙ ሰው ስለሆነ ሁልጊዜ በተለያየ ህልም ይላሉ። ፋኖስ የምትባል ፋኖስ አበራ። እሺ መምህር፣ ሁሌ በተለያየ ህልም ሳይ እኔ እንደ ወፎች እበራለሁ ሰዎች ትተውኝ ሲሄዱ እየበረርኩኝ እደርስባቸዋለሁ ይላል ሰዎቹ እየበረሩ ነው ወይ የሚለውን አልጸፍሽልኝ ሚንህት ግን አማራጭ ልስጥሽና ልፍታልሽ አንቺ እየበረርሽ እነሱም እየበረሩ ከሆነ በሰዎች ከፍታ ላይ እና ሰዎች ልድረስባቸው ብለሽ በሀብትም በትዳርም በኑሮም በማንኛውም አይነት ነገር ልድረስባቸው ብለሽ ባቀድሻቸው ፕሮግራሞች ከጎረቤትሽም ከዘመዶችሽም እኩል ጥሩ ሁኔታ ላይ እንደደረስሽ ማሳያ ነው። ሰዎቹ በመሬት ሆነው ሲሄዱ አንቺ በላይ እየበረርሽ የሚቀድሙሽ ከሆነ ግን በጣም ጥሩ ነገር ነው ብለሽ ያስሹ በቃ ከሁሉ በላይ ነው ሀሳቤ ከፍታ ጥሩ ነው ብለሽ ያሰብሹ ሀሳብ ወረድ ብለሽ መሬት ወርደሽ ልታስቢበት የሚገባ ነገር ነው። ምክንያቱም እበራለው ሰዎች ትተውኝ ሲሄዱ እየበረርኩኝ እደርስባቸዋለሁ ነው። እነሱ በመሬት ከሆኑ አንቺ ራስሽን የሰቀልሽበታለ። ከዛ ውረጅና መሬት ሆነሽ በሰው ሰውኛ እየተራመድሽ ማሰብ የሚገባሽ የሆነ ቁጭ ብለሽ ዝግ ብለሽ ማሰብ የሚገባሽ ነገር ይኖራል፣ ሊኖር ይገባልና። እንዴት ነው በአቋራጭ ለመክበር የሚባል ነገር አለ። አንቺ እየበረርሽ ነው፣ እነሱ ደግሞ ይቀድሙሻል። ምናልባት መብረር ብለሽ የጻፍሽው እንደውፍ እንደወፍ ስላልሽኝ ነው በሰማይ አርጌ የገመትኩትና ሀሳብሽን እቅድሽን ነው የሚያሳየው። ሰዎች ሀብታም ሲሆኑ እኔም ሀብታም መሆን አለብኝ ብለው አንዳንድ ሰዎች አቋራጭ የሆነ መንገድ አስማትም፣ ድግምትም፣ ወይም ጉቦ፣ ሙስና፣ ዘረኝነት ማ ተጠቅመው የሆነ ነገር አምጥተው ቃብ ያደርጋሉ። ያ ነገር እነዛ ሰዎች ያሉበት ቦታ ላይ ሊያደርስሽ ይችላል እንጂ አሁንም እንደገና ችግር ውስጥ መግባትሽ እንደማይቀር ነው የሚያሳየውና መድረስሽ እነሱ ላይ አይደለም ትልቁ ነገር አንቺ እየበረርሽ እነሱ በእግር እየቀደሙሽ መሆኑ ማሰብ አለብሽ የሚል ነው። ልታስቢበት ይገባል። ከምተኛበት አልጋ ጓደኛዬ እና ጎረቤቴ ላይ እና ታች ተኝተው ቆሜ አያለው ይላል። ጓደኛ ማለት ምን ማለት ነው? ፍቅረኛ ማለት ነው። ለዩ ትባካችሁ የኪዳነ እምረት ልጅ ብለሽ የጻፍክልኝ ከምተኛበት አልጋ ላይ ማለት የራስሽ አልጋ ሆኖ ጓደኝ ብለሽ ወንድ ከሆነ ጎረቤት የምትያዝ ሴት ከሆነች ላይ እናታች መቼም፣ ያው እንግዲህ ጾታ የተለያየ ነው የሚሆነው። ተኝተው ቆሜ አያለው ነው የሚለው። ስለዚህ የምትጠራጠሪው የነበረ አንድ የሆነ ጉዳይ ካለ ፍቅረኛሽ ከሆነ ፍቅረኛሽ ጓደኝ የምትዩ ማለት ነው የምትጠራጠሪው ወይም የምትጠራጠራት እንግዲህ፣ ጾታ አልተለየም እዚህ ጋር የሚያጋባ ነገር ነው ነገር ካለ በዛ ጉዳይ ላይ ሱባኤ እንድትገባ ምንም ደግሞ በጣም ፍጹም እምነት ጥለህባት ከሆነ ደግሞ አስብበት። ይሄ ጉዳይ የሆነ አንተም ማታውቀው ነገር አለ ማለትም ነው። ሌላው መንፈስም አውቆ እንዲኮናት አመንዝራ ናት ብሎ ሊያቃጥርም ውሸት፣ ምናምን ሌሎች ነገሮችን ሊናገር ስለሚችል ቀድመህ እርምጃ እንዳትወስድ ሱባኤ ገብተህበት ጸሎት አድርገህበት ምንድን ነው ይሄ ነገር ብለህ ወይ የምትላትን ሴት ወይም የምትያትን ሴት የምትይውን ወንድ ልትከታተዩ ወይም ልትከታተላት ይገባል አስብበትን አቃበል አትፍዘዝ ወይም አትፍዘዥ ማለት ነው ፍጹም እምነት ጥለሽበት የነበረ ሰው ብዙ ጊዜ በህልም የገዛ አልጋ ላይ እንደዛ ሆኖ ከታየ ያልጠበቅሽ ነገር ሊገጥሚሽ ስለሆነ ተጠንቀቂ ማለት ነው በህልም አልጋ ትዳር ነው ግን ትዳር እንዳልያዝሽ ያስታውቃል ጓደኛዬን ያልሺው ወይም ያልከው እሺ ወደሚቀጥለው ልለፍ አልብሩሽ ይላል። አልብሩሽ ያው ስም መሰለኝ። መምህር በህልሜ ከኢትዮጵያ ወደ ዱባይ ስመጣ ዱባይ ኤርፖርት ላይ ሻንጣ የጠፋብኝ እና ስፈልግ አጥቼ ከስራ የመታ አብረን ፈልገ ነው። ምንድነው? ማን መታ? አሰሬ አሰሬ፣ የመታ አብረን ፈልገ ነው አላገኘነውም። እኔ ደግሞ አሁን አይቸዋሉ እዚህ ጋ ነበረ እያልኩኝ ስነጋገራት ባነንኩኝ ይላል አስርሽ መምጣቷን አብራሽ መፈለጓ ያው ከኢትዮጵያ ወደ ዱባይ ነው ከኢትዮጵያ ወደ ዱባይ ስመጣ ዱባይ ኤርፖርት ላይ ሻንጣዬ ጠፋብኝ ያልሺው በጣም ጥሩ ጥቆማ ነው አስርሽ በመንፈስ ኃይል በመተት ኃይል ወደ ቤተሰቦችሽ ጥያቃ መተሽ ከኢትዮጵያ መልሳ እንደገና አንቺን እንዳመጣች ማሳያ ነው። ብዙ እህቶች ስለሚነግረ ነው ይህን ነገር መምህር፣ አዲስ አበባ መጥተን ወይም ወደ ሀገራችን መጥተን በእጃችን ያዝነውን ገንዘብ ውድምድም አድርገን ነው የምንመለሰው እና እዛው ቤት ነው የምንገባው፣ ወይም ደግሞ ሌላ ቤት እንቀይራለን ተጨማሪ እንደገና ሁለት ዓመት ሶስት ዓመት ሰርተን ነው የምንመጣው ይላሉ። ልክ ናቸው። ምክንያቱም አሰሪዎች ብዙ ጊዜ አረቦች ታውቃላቸው የአረብ ሴቶች መናፍስት ጋር ይሄዳሉ። ችግር አለባቸው። ጥንቋላ በጣም ይወዳሉ እና ከመናፍስ ጋር በጣም የተቆራኙ ስለሆኑ እና እናንተ ታታሪ ሰራተኛ ከሆናችሁ በመተት ኃይል ሊስቧችሁ ይችላል እና ኤርፖርት ላይ ሻንጣሽ መጥፋቱ በራሱ እዛ ቤት እንድትገቢ አለመፈቀዱ ነው የሚያሳየው። አትግቢ፣ እዛ ቤት መግባት የለብሽም ሴትዮዋ በዚህ በዚህ መልክ ሊያመጣች አብራሽ ሻንጣውን መፈለጓ ሴትዮዋ ፈልጋሻለች፣ ግን ደግሞ አልተፈቀደላትም፣ አልተፈቀደልሽም ሻንጣ ቦርሳ ሳጥን የሆነ የታሸገ ነገር ናማለት ማለት ልቦናሽ ማለት ነው። እና ምንም እንኳን በተለያየ አይነት መልኩ እዛ ቤት ልግባ ብለሽ ብታስቢም ግን ለሴትዮዋ የማይመች ተመልሰሽ ገብተሽም ከሆነ የማይመች ህይወት ለሷ ነው። እንግዲህ ለሷ የማይመች ለምሳሌ እየጸለይሽ እየሰገድሽ ምናምን ከሆነ እንደ ድሮ አልሆንሽላትም። እና ድጋሚ ችግር እንዳይገጥምሽ ተጠንቀቂ። አሁን ነበር እኮ እዚህ እያልሽ ትያለሽ። እና የኔ የምትይው ሻንጣ ወይም ደግሞ የኔ የምትይው ንብረት ያንቺ ልቦና፣ ያንቺ ሀሳብ፣ ያንቺ የኔ ንብረት የምትይው ማንነትሽን ነው የሚያሳየው። እና ድጋሚ በረከት እንደማታገኝበት ስራው እንደማይሳካልሽ ማሳያ ስለሆነ አስቢበት፣ አስቢበት። ጉዞ ጥሩ አይደለም ማለት ነው። እሺ። ሜሮን ፍቃዱ የምትባል መምህርኔና ባለቤቴ ልንቆርብ ባለንበት ሌሊት ቤተክርስቲያን ግቢ ውስጥ ሆኜ ከቤተክርስቲያን ግቢ ውጭ ላይ እንደ ዳይኖሰር ያለ አውሬ ነጫጭ በጎችን እያባረረ ሲነክስ አንድ በግ ግን አምልጣው ወደ ቤተክርስቲያን ግቢ ስትገባ አየሁኝ። አልሻት ያቺ በግ አንቺ ነሽ፣ ያቺ በግ እናንተ ናችሁ። በጣም ደስ ይላል። ቤተክርስቲያን በር ላይ መሆኑ ደግሞ እጅግ በጣም ለመንፈሳዊት የቀረብሽ ከሆንሽ ቅርብ የሆነ ሰው ማለት ነው። ያው ደብተራ መንፈስ ለማለት ነው። ዳይኖሰር በጣም ግዙፍ ነው። በዳይኖሰር የገለጸው አንቺ በሚገባሽ መልኩ ነው እንግዲህ፣ ምንም እንኳን የጥንት እንስሳ ቢሆንም በምናብ ያለ እንስሳ ነው። ዳይኖሰር የሚባል እንስሳ ይኖር አይኖር አይታወቅም፣ ግን በትምህርት ደረጃ ምታቂው ስለሆነ በዛ እንስሳ መሰለልሽ እና ዳይኖሰር እንደ ዳይኖሰር ያለ አውሬ ነጫጭ በጎችን ይላል። መንፈሳውያን የዋሃንን የሆኑትን ማለት ነው። ሌላው ነጫጭ በጎች ሲል አንቺ ውስጥ ያሉትን ቅንነቶችን፣ አመለካከቶችን ይሄ በጎ የሆነ ሀሳቦችን መንፈሳዊነትሽን በልቶት ነበር እና ያቺን መንፈሳዊነትሽን መልሶልሻል፣ አለ እግዚአብሔር። አምልጣ የገባችሁ ነፍስ የአንቺ ነፍስ ናት። ያቺ ነፍስ ደግሞ መንፈሳዊቷ የአንቺ ህይወት ናት እና እግዚአብሔር ከአውሬ አፍ ላይ እንደነጠቀሽ ማሳያ ነው። በጣም ይገርማል። እሺ፣ አለም አለም፣ ዋሌ የሚል ነው። ዋሌ እሺ፣ እኔ ዛሬ ብዙ ምንድን የጸፈት የኔ ዛሬ ብዙ ሰዎች ለማለት ሰዎች ሲያሳድጉኝ ሲያሳድዱኝ፣ እኔ ስሮጥ ይዙኛል ብዬ ወደ ላይ እንሳፈፋለው። በጣም ይፎክሩብኛል፣ አንለቅሽም ይሉኛል። በጣም ከፍ ላለው ከምድር ወደ ላይ በጣም ደስ ይላል። ያለሽበት መንፈሳዊ ህይወትን የሚያሳየው ይዙትብሻል። ማለት ዛሮቹ ናቸው፣ እነዚህ መናፍስቶች ናቸው ከተለያዩ አይነት ሰዎች የመጡብሽ መናፍስቶች አንቺ የሚያዛቸው በምድር እየሮጥሽ እየሮጥሽ ሊይዙ ሲሉ ከፍ ማለትሽ በራሱ ጊዜ ወስደሽ ቀን ቆርጠሽ ሱባኤ መያዝ እንደሚገባሽ ማሳያ ነው። ካለሽበት ደግሞ ከቤተሰቦችሽ ቤተሰብ ላይ ከሆንሽ ያለሽ ከቤተሰቦችሽ ትዳር ላይ ከሆነ ከባለቤትሽ በተለየ መልኩ ራስሽን አንድ የሆነ ተጋድሎ ውስጥ መክተት እንዳለብሽ በከፍታ ውስጥ መሄድ እንዳለብሽ እና ያ ነገር ደግሞ ከጠላት እንደሚያስመልጥሽ ማሳያ ነው እና ወጣ ብሎ ሄዶ ሱባኤ አድርጎ መምጣት፣ በከፍታ ውስጥ መብረር፣ በመንፈሳዊት ውስጥ መብረር እየዛቱብሽ ነው። አይነኩሽም፣ ይፎክሩብሻል፣ አንለቅሽም ይላሉ። ግን ከመንፈሳዊት የወጣሽ ጊዜ ግን አለቀልሽ። ምክንያቱም ወደላይ ስትሄጂ ነው ያመለጥሻቸው። እነሱም በሰው ተመሰለ እንጂ ከሰዎቹ የመጣው መንፈስ ማለት ነው። አንለቅሽም ማለት አንዲት ልጅን ያስታውሳለው። የዛሬ ስድስት ወር አካባቢ ከሳንቺስ ነው ቤቷ እና መተት ዙሪያውን ጎረቤቶቿ መተት ያደርጉባታል። እና አንድ ትንሽ ቤት እናቷ እንድትሰጣት አደረገችና በሮ ዘግታ ለሁለት ወር ያክል ከዛ ቤት ሳትወጣ የየጎረቤቱን መንፈስ በሙሉ አስጨንቃ፣ በር ላይ የመጡ እየጮሁ፣ በሯ ላይ የመጡ እየጮሁ እያጓሩ መንፈሳቸውን ይዛ ጸበል ቦታ ሄዳ የሸኘችበት ጊዜ አለ። እናቷን እድሜልክ ሲያሰቃዩ ቆይተው ጎረቤቶቿ ይቺ ልጅ አደገች እድሜዋ ከፍ አለ ወደ 19 ሀያ አካባቢ ላይ ትሆናለች እንደናትና ብላ ቁርጥ ውሳኔ ወስና በሩን ዘጋች፣ እናቷን ፈቀደችላትና ከገሊት ስም እየጠቀሰች ማለት ከገሊት የመጣ ከገሊት የመጣ እያለች ስትቀጠቀጥ፣ ይሄ ማለት አሁን በነገር ሽንኪል የተነሳ ከፍታ ማለት መንፈሳዊ ህይወት ማለት አደለም ለራስሽ ለሰውን መትረፍ ማለት ነው። ታሰር በእኔ ላይ በእናቴ ላይ ያለ ታሰር እያለች ራሷ ላይ ያለውን እያሰረች፣ እናቷ ጋር ደግሞ እየጸለየች ወደ እግዚአብሔር እየጸለየች መንፈሱን የሰፈርሰቡ መንፈስ እንደተቆጣጠረችው እና ውጡልን ብለው ቀበሌ ሄደው በፊት ቡና ሲጠጡ ቤቱ ችግር እንደነበረበት ስለሚያውቁ ምስጢር ጠብቀውላቸው የነበረውን ጉዳይ ልክ